የኢንተርኔት እድገት በሰው ልጅ የዕለት ተዕለት እንቅስቃሴ ላይ መሠረታዊ ለውጦችን አምጥቷል። እድገቱም ማስደመሙን እንደቀጠለ ነው። የመጀመሪያው አንድ ጂ ወይም አንደኛው ትውልድ ኔትወርክ እንደ አውሮፓውያን አቆጣጠር በ1979 በጃፓን ተዋወቀ፣ በኋላም በአሜሪካ ተጀመረ። በዚህ መንገድ ጅማሮን ያደረገው የኔትወርክ ቴክኖሎጂ ከአንድ ጂ ተነስቶ አሁን ባለንበት ዘመን ወደ ስድስት ጂ እየተንደረደረ ይገኛል። አንድ ጂ ቴክኖሎጂን ያስተዋወቀችው ሀገረ ጃፓን አሁን ደግሞ እጅግ የላቀውን 6 ጂ ቴክኖሎጂ ሙከራ ይፋ አድርጋለች። ሀገራት በዚህ ቴክኖሎጂ መሪ ሆኖ ለመውጣት እየተጉ ነው። የ6 ጂ ቴክኖሎጂ ከነባሩ 5 ጂ በ20 እጥፍ የሚልቅ ፍጥነትና የግዙፍ መሳሪያዎች ግንኙነትና ውህደት የሚኖረው ነው። ቴክኖሎጂው የኤአይ አቅምን የሚላበስ በመሆኑም የጤና አገልግሎት አሰጣጥ እንዴት እንደሚያሻሽል እንመልከት። ስድስት ጂ ቴክኖሎጂ የተሻለ የሜዲሲንና የርቀት ህክምና ክትትል እንዲኖር ያደርጋል። ቴክኖሎጂው ተንቀሳቃሽ ምስሎችን በላቀ ጥራትና ፍጥነት ማንቀሳቀስ ስለሚችል የህክምና ባለሙያዎች በቪዲዮ አማካኝነት ከታካሚዎች ጋር በቀጥታ እንዲገናኙ ያደርጋል። ይህም በመሆኑ የርቀት ምርመራን፣ ምክክርንና ህክምናን በማድረግ በገጠርና በከተማ መካከል ያለውን የህክምና አገልግሎት ክፍተት ለመድፈን ይረዳል። የስድስት ጂ ቴክኖሎጂ የተራቀቁ የህክምና ህክምና ሮቦቶችን በመጠቀም የርቀት ቀዶ ጥገና እንዲኖር ስለሚያስችል በህክምና ላይ የሚፈጠረውን ስህተት በሰፊው መቀነስ ያስችላል። በስድስት ጂ ቴክኖሎጂ አማካኝነት ከፍተኛ ጥራት ያላቸውን ኤምአርአይ እና ሲቲ ስካን ያሉ የህክምና ምስሎችን በፍጥነት ስለሚተነትኑ በሽታዎችን በቅድሚያና በትክክል ለመለየት ያግዛል። ይህም በመሆኑ የህክምና ባለሙያዎችና ተመራማሪዎች የታካሚዎችን ጤና በተሻለ ሁኔታ እንዲረዱ ብለውም የመከላከያ ህክምና ዘዴዎችን እንዲያሻሽሉ በማገዝ ቁልፍ ሚና ይወጣል። ቴክኖሎጂው በሆስፒታል ውስጥ ያሉትን ሁሉንም የህክምና መሳሪያዎችና ስርዓቶች በማገናኘት የተሻለ የጤና ክብካቤ ስነ ምህዳር ይፈጥራል። የአይኦቲ መሳሪያዎች የሚያመነጩትን ከፍተኛ ዳታ ኤአይን በመጠቀም ማስተዳደር፣ ቅድመ ምርመራዎችን ማድረግ፣ ግላዊነት የተላበሱ የህክምና እቅዶችን መንደፍና የሀብት ምደባን ማስተካከል መቻል ሌላው የዚህ ቴክኖሎጂ ትሩፋት ይሆናል። የስድስተኛው ትውልድ ቴክኖሎጂ የህክምና ተደራሽነትን በማሻሻል በሽታ የመከላከል አቅምን በማላቅ በጤናው ዘርፍ ስር ነቀል ለውጥን እንደሚያመጣ ይጠበቃል።